አትክልቶች ናቸው። እንደ ኬል፣ ስፒናች እና ኮላርድ ግሪንስ ሉቲን እናም ዚያካንቲን በተባሉ ካሮቲኖይዶች የበለጸጉ ናቸው። እነዚህ ንጥረ ነገሮች ሬቲናን እናም የኦፕቲክ ነርቭን ከኦክሲዲቲቭ ስትረስ ይከላከላሉ። ይህም ግላኮማ እንዲፈጠር ከሚያደርጉ ዋና ዋና ምክንያቶች አንዱ ነው። ጎጂ የሆነውን ሰማያዊ ብርሃንን በማጣራት የአይን ህብረ ህዋሳትን ጉዳትም ለመቀነስ ይረዳሉ። የሚይዙት ዋና ዋና ንጥረ ነገሮች ሉቲን፣ ዚያካንቲን፣ ቫይታሚን ሲ እና ቤታ ካሮቲን ሲሆን በሰላጣ በስሙዚ ውስጥ ወይም ትንሽ ለስለስ ብለው በእንፋሎት ተዘጋጅተው በየቀኑ ተመገቡ። ከወይራ ዘይት ጋር ተጣምሮ ሲበሉ ንጥረ ነገሮችን የመምጠጥ አቅሙ በትንሹ ይጨምራል። ሁለተኛ ካሮት ነው። ካሮት በውስጡ ባለው ከፍተኛ የቤታ ካሮቲን ይዘቱ የታወቀ ነው። ቤታ ካሮቲን ደግሞ ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ ለጤናማ ሬቲና እናም ኦፕቲክ ነርቭ ጉዳት እንዳይደርስ ለመከላከል ወሳኝ ነው። ቫይታሚን ኤ አጠቃላይ የአይን ስራን ያሻሽላል፣ የአይን ድርቀትን ይቀንሳል፣ እንዲሁም በግላኮማ ምክንያት ከሚመጣ የእይታ መጥፋትም ሊከላከል ይችላል። የሚይዘው ዋና ዋና ንጥረ ነገሮች ደግሞ ቤታ ካሮቲን የቫይታሚን ኤ መነሻ ነው። እንዲሁም አንቲኦክሲዳንቶችን ኦክሲዳንቶችን ይይዛል። ጥሬ ካሮትን በሰላሳ ውስጥ ጨምራችሁ በጭማቂ መልክ ጠጡ ወይም ንጥረ ነገሮችን መምጠጥን ለማሳደግ ትንሽ በእንፋሎት አብስላችሁ ተመገቡ። ሶስተኛ ብሉቤሪ እናም ሌሎች የቤሪ ፍሬዎች ናቸው። ብሉቤሪ፣ ብላክቤሪ እናም ክራንቤሪ በአንቶሲያኒን የበለጸጉ ናቸው። እነዚህ ኃይለኛ አንቲኦክሲዳንቶች ወደ አይን የሚሄደውን የደም ዝውውርን ያሻሽላሉ እንዲሁም በሬቲና ውስጥ የሚገኙትን ትናንሽ የደም ስሮችን ያጠናክራሉ። በተጨማሪም ለግላኮማ አስተዋጽኦ ከሚያደርጉት ከኦክሲዲቲቭ ጉዳትና ኢንፍላሜሽን ይከላከላሉ። የሚይዙት ዋና ዋና ንጥረ ነገሮች አንቶሲያኒን፣ ቫይታሚን ሲ እና ፖሊፊኖርስ ሲሆን የአይን ጤናን ለመደገፍና የአይን ግፊት መጨመርን ለመቀነስ በየቀኑ አንድ እፍኝ የቤሪ ፍሬዎችን ወደ እርጎ ወደ ኦትሜል ወይም በስሙዚ ውስጥ ጨምራችሁ ተመገቡ። አራተኛ አቮካዶ ነው። አቮካዶ ሉቲን፣ ቫይታሚን ኢ እናም በጤናማ ቅባቶች የበለጸገ ምንጭ ሲሆን ይህም አይንን ከኦክሲዲቲቭ ጉዳት ለመከላከልና ከሌሎች ምግቦች የሚገኙ ንጥረ ነገሮችን በተሻለ ሁኔታ ለመምጠጥም ይረዳል። ቫይታሚን ኤ የአይን ሴሎችን ጤና ለመጠበቅናም ከግላኮማ ጋር ተያይዞ የሚመጣውን የኦፕቲክ ነርቭ የመጎዳት አደጋንም ይቀንሳል። የሚይዙት ዋና ዋና ንጥረ ነገሮች ሉቲን፣ ቫይታሚን ኢ እናም ጤናማ ሞኖ አንሳቹሬትድ ፋት ሲሆን አይናችሁን ለመመገብ እናም የኦፕቲክ ነርቭ ስራን ለመደገፍ በየቀኑ ግማሽ አቮካዶን በሰላጣ በዳቦ ላይ ወይም በስሙዚ ውስጥ አንድ ላይ ተመገቡ። አምስተኛ ስባማ አሳዎች ናቸው። እንደ ሳልመን፣ ማካሬል እናም ሰርዲን ስባማ አሳዎች በኦሜጋ 3 ፋቲ አሲድ በኢፒኤ እናም ዲኤችኤ የበለጸጉ ናቸው። እነዚህም ኢንፍላሜሽንን ይቀንሳሉ፣ ወደ አይን የሚሄደውን የደም ፍሰትን ያሻሽላሉ፣ እንዲሁም መደበኛውን የአይን ውስጣዊ ግፊትን ለመጠበቅም ይረዳሉ። ይህም ግላኮማን ለመከላከል ቁልፍ ነገር ነው። ኦሜጋ ስሪዎች የሬቲና ነርቭ ሴሎችን ከጥፋት ይከላከላሉ። ዋና ንጥረ ነገራቸው ኦሜጋ ስሪ ፋቲ አሲድ ኢፒኤ፣ እናም ዲኤችኤ እናም ቫይታሚን ዲ ሲሆን ለረጅም ጊዜ የአይንና የኦፕቲክ ነርቭ ጤናን ለመደገፍ በሳምንት ከሁለት እስከ ሶስት ጊዜ አሳዎችን ተመገቡ። በተጨማሪም ግላኮማን ለመከላከል ውሃን በበቂ ሁኔታ መጠጣት ያስፈልጋል። የሰውነት ድርቀት የአይን ግፊትን ሊጨምር ይችላል። ካፌን እናም ጨውን መገደብ፣ እነዚህ የአይን ግፊትን ከፍ ሊያደርጉ ይችላሉ። ቫይታሚን ሲ እናም በዚንክ የበለጸጉ ምግቦችን መጨመር እንደ ሲትረስ ፍራፍሬዎችና የዱባ ፍሬዎችን መመገብ፣ እንዲሁም ማጨስን ማስወገድ በአይን ውስጥ የኦክሲዲቲቭ እስትረስን ስለሚጨምር። ታዲያ የአይን ግፊትን በተፈጥሯዊ መንገድ ለመቀነስ ደግሞ የሚረዱ ስድስት ጤናማ መጠጦችናም ሻዮችን ደግሞ ልንገራችሁ። የአይን ግፊትን ለመቀነስናም ከግላኮማ ለመከላከል የሚረዱ መጠጦች ናቸው። አንደኛ አረንጓዴ ሻይ ነው። አረንጓዴ ሻይ በካቴኪኖች የበለጸገ ነው። እነዚህ ኃይለኛ አንቲኦክሲዳንቶች የአይንን ስስ ህብረ ህዋሳት ከኦክሲጂቲቭ ስትረስ እና ኢንፍላሜሽን ይከላከላሉ። ጥናቶችም እንደሚያሳዩት አረንጓዴ ሻይ በሬቲና ውስጥ የሴሎች መጎዳትን ሊቀንስ እናም የአይን ውስጣዊ ግፊትን ለመቀነስም ሊረዳ ይችላል። ይህም ለግላኮማ ቁልፍ ነገር ነው። የአረንጓዴ ሻይ ዋና ንጥረ ነገሮች ካቴኪኖች፣ ወይም ደግሞ ኢጂሲጂ፣ ቫይታሚን ሲ እናም ፍላቮኔድ ሲሆን በየቀኑ ከአንድ እስከ ሁለት ኩባያ ጠጡ። ከመጠን በላይ መጠጣት በቀን ከአራት ኩባያ በላይን አስወግዱ። ምክንያቱም ከመጠን በላይ ካፌን በተወሰኑ ሰዎች ላይ የአይን ውስጣዊ ግፊትን በትንሹ ከፍ ሊያደርገው ይችላል። ሁለተኛ ጊንኮ ቢሎባ ሻይ ነው። ጊንኮ ቢሎባ ወደ ኦፕቲክ ነርቭ የሚሄደውን የደም ፍሰትን ያሻሽላል እናም የሬቲና ሴሎችን ከኦክሲዲቲቭ ጉዳትም ይከላከላል። በአይን ውስጥ ያለውን ጥቃቅን የደም ዝውውርን በማሻሻል ይታወቃል። ይህም የኦክሲጅንናም ንጥረ ነገሮችን አቅርቦት ይደግፋል ለግላኮማ ተጋላጭ ለሆኑ ሰዎች አስፈላጊ ነው። ዋናው ንጥረ ነገር ደግሞ ጊንኮላይድ እናም ቢሎ ባላይድ ሲሆን የነርቭ መከላከያ ውዶች ናቸው። እንዲሁም አንቲኦክሲዳንቶችን ይዛል። በየቀኑ አንድ ኩባያ የጊንኮ ቢሎባ ሻይ ይንጠጡ፣ ወይም የኦፕቲክ ነርቭ ጤናን ለማሻሻል ደረጃውን የጠበቁ ተጨማሪ ምግቦችን በዶክተር ቁጥጥር ስር ውሰዱ። ሶስተኛ የብሉቤሪ ጭማቂ ነው። ብሉቤሪ በአንቶሲያኒን የተሞሉ ናቸው። እነዚህም የሌሊት እይታን ያሻሽላሉ፣ የደም ስሮችን ያጠናከራሉ፣ እንዲሁም በአይን ውስጥ ያለውን ግፊትን ይቀንሳሉ። በተጨማሪም ለግላኮማ መባባስ ዋነኛ ምክንያት ከሆነው ከኦክሲዲቲቭ ስትረስ የሚመጣውን የሬቲና ጉዳትን ይከላከላሉ። ዋና ዋና ንጥረ ነገሮቻቸው ደግሞ አንቶሲያኒን፣ ቫይታሚን ሲ እናም ፖሊፊኖልስ ሲሆን በየቀኑ ትንሽ ብርጭቆ ከ100 እስከ 150 ሚሊ ሊትር ንጹህ ያልጣፈጠ የብሉቤሪ ጭማቂን ጠጡ ወይም የቀዘቀዙ ቤሪዎችን ወደ እስሙዚ ውስጥ ጨምሩ። አራተኛ ካሮት እናም የስፒናች ጭማቂ ነው። ይህ ጭማቂ የቫይታሚን ኤ የሉቲን እናም የዚያ ካንቲን ኃይለኛ ጥምረት ሲሆን ይህም ሬቲናን የሚመግብ እናም በኦፕቲክ ነርቭ ላይ ያለውን የኦክሲዲቲቭ ስትረስን ይቀንሳል። በተጨማሪም በአይን ውስጥ መደበኛውን የፈሳሽ ሚዛንን ለመጠበቅ ይረዳል። ይህም ግፊትን በተፈጥሮዊ መንገድ ይቀንሳል። ዋና ዋና ንጥረ ነገሮቹ ደግሞ ቤታ ካሮቲን ወይም ደግሞ ቫይታሚን ኤ፣ ሉቲን፣ እና ዚያካንቲን እናም ቫይታሚን ሲ ሲሆን፣ ሁለት ካሮትን አንድ እፍኝ እስፒናች እና ትንሽ የሎሚ ጭማቂን አንድ ላይ ፈጭታችሁ አዘጋጁ። ለበለጠ ውጤት በሳምንት ከሶስት እስከ አራት ጊዜ አዲስ አዘጋጅታችሁ ጠጡ። አምስተኛ የእርድ ሻይ ነው። እርድ ኩርኩሚን የተባለ ኃይለኛ አንቲ ኢንፍላማቶሪ ውህድን ይዟል። ይህም የሬቲናን ጋንግሊዮን ሴሎችን ከጥፋት እናም ከኦክሲዲቲቭ ጉዳት ይከላከላል። በተጨማሪም ወደ ኦፕቲክ ነርቭ የሚሄደውን የደም ፍሰትን በማሻሻል የአይን ውስጣዊ ግፊትን ለመቀነስም ሊረዳ ይችላል። የእርድ ዋናው ንጥረ ነገር ኩርኩሚንና በርካታ አንቲኦክሲዳንቶችን የሚይዝ ሲሆን ግማሽ የሻይ ማንኪያ የእርድ ዱቄትን በአንድ ኩባያ ሙቅ ውሃ ወይም ወተት ውስጥ አፍልታችሁ ትንሽ ቁንዶ በርበሬ ለተሻለ የመምጠጥ አቅም ጨምራችሁ በየቀኑ አንድ ጊዜ ጠጡ። ስድስተኛ ንጹህ ውሃ ነው። በመጠኑ መጠን በቂ እርጥበት መውሰድ መደበኛውን የአይን ፈሳሽ ሚዛን ለመጠበቅ ይረዳል። ይህም የአይን ግፊት መጨመርን አደጋውን ይቀንሳል። ይሁን እንጂ ብዙ ውሃን በፍጥነት በአንዴ መጠጣት የአይን ግፊትን ለጊዜው ከፍ ሊያደርግ ስለሚችል በአንዴ ብዙ ከመጠጣት ይልቅ ቀኑን ሙሉ ቀስ ብላችሁ እየጎነጫችሁ ጠጡ። እንዴት መጠቀም ትችላላችሁ? በየቀኑ ከስድስት እስከ ስምንት ብርጭቆ ውሃን ጠጡ፣ በእኩል መጠን በመከፋፈል። ለተጨማሪ አንቲኦክሲዳንት ጥቅም አንድ ቁራጭ ኪያር ወይም ደግሞ ሎሚን ጨምሩበት። በተጨማሪም ለአይናችሁ ጤና የስኳር መጠጦችንና ሶዳዎችን አስወግዱ፣ የኦክሲዲቲቭ ስትረስን ይጨምራሉ። ቡና እናም የኢነርጂ መጠጦችን ገድቡ፤ ከመጠን በላይ ካፌን የአይን ግፊትን ከፍ ሊያደርግ ይችላል። በኦሜጋ ስር የበለጸጉ ምግቦችንና አንቲኦክሲዳንቶች ጭማቂዎችን በመደበኛነት ተጠቀሙ። ቀላል አካል ብቃት እንቅስቃሴን አድርጉ እናም ጭንቀትን ተቆጣጠሩ፤ ሁለቱም ወደ አይን የደም ዝውውርን ያሻሽላሉ። ስለዚህ ክብራትና ክብራን ተመልካቾቼ ግላኮማን ወይም ደግሞ የአይን ብርሃን ሰራቂን ለመከላከል የሚረዱ መመገብ ያለባችሁ ድንቅ ምግብና መጠጦች እነዚህ ናቸው ማለት ነው። እነዚህን በመደበኛነት ተመገቡ።